ሰላም ጤና ስትለን የተከበራችሁ ተመልካቾቻችን፣ ከደቡብ ቴሌቪዥን በዚህ ሰዓት ወደ እናንተ የሚደርሰው ዜና ወጃችን አሁን ተጀምሯል። ዜናዎችን የመራው ያረጋል መኩሪያ አብሬያቸው ቆይታ አደርጋለሁ። አብራችሁን ቆዩም። የማዕከላዊ ኢትዮጵያ በተመሰረተ አጭር ጊዜ ውስጥ የህዝብ ትስስርን በማጠናከርና ና የጋራ ትርክት ግንባታ ላይ በተከታታይ ስራዎችን መስራቱን የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። በማዕከላዊ ኢትዮጵያ እየተከበረ የሚገኘውን ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓልን አስመልክቶ ርዕሰ መስተዳድሩ መግለጫ ሰጥተዋል። ድነሰው ታደሰ

ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳና ከተማ እየተከበረ ይገኛል። የማዕከላዊ ኢትዮጵያ ክልል የሚል ስያሜ የተሰጠው ህዳር 27 2018 ዓ ም በተለያዩ ዝግጅቶች ተከብሯል። ዕለቱንና በዓሉን በማስመልከት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው መግለጫ ሰጥተዋል። ክልሉ አገር አቀፍ በዓሉን ለማስተናገድ አመቱን ሙሉ ዝግጅት ሲያደርግ መቆየቱን የተናገሩት ርዕሰ መስተዳድሩ በዓሉ ህዳር 28 በሲምፖዚየም እንዲሁም ህዳር 29 የማጠቃለያ በዓል ከ50 ሺህ በላይ ህብረተሰብ በማሳተፍ በአደባባይ ይከበራል ብለዋል። እንኳን ሁላችሁንም መላው የክልላችን ነዋሪዎች፣ መላው የኢትዮጵያ ማህበረሰብ እና ወደ ሆሳና ከተማ በእንግድነት የመጣችሁ፣ እንኳን ለሃያኛው የብሄር ብሔረሰቦችና ህዝቦች ቀን በዓል በሰላም አደረሳችሁ ማለት እንወዳለሁ። በዓሉ እጅግ በጣም ደማቅ የነበረና ብዙ ወጣቶች፣ አርሶ አደሮች፣ እናቶች፣ አረጋውያን ተማሪዎች የተሳተፉበት ነበር። ብሔራዊ መግባባት ለህብረ ብሔራዊ አንድነት ብለን ያስቀመጥ ነው። አጠቃላይ የሞተውንም ያሳካ ነበር ብለን መውሰድ እንችላለን። በክልል ደረጃ እንደዚህ ካጠናቀቅን በኋላ ሁለት ዋና ዋና ኩነቶች በ28ና ህዳር 28ና ህዳር 29 ይከናወናሉ።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 ከውጭ ሀገርም የተጋበዙ እንግዶች የዲፕሎማቲክ ማህበረሰብ የሚሳተፍበት ደግሞ አጠቃላይ የአደባባይ የአደባባይ በዓልን የያዘ በ29 ይከናወናል። ክልሉ ከተመሰረተ አጭር ጊዜ ቢሆነውም በተመሰረተ አጭር ጊዜ ውስጥ በርካታ የልማት፣ የሰላምና የዲሞክራሲ ስራዎች መሰራታቸውንም ገልጸዋል። የማዕከላዊ ኢትዮጵያ ክልል የተመሰረተው ከዛሬ ሁለት ዓመት ከአራት ወር በፊት ነው ክልሉ እጅግ በጣም ታዳጊ ነው ነገር ግን ከተመሰረተበት ጊዜ ጀምሮ አገራዊ ህገ መንግስቱንና ክልላዊ ህገ መንግስቱን በማጣጣም የልማት ስራዎችን የሰላም ስራዎችን እና የዲሞክራሲ ስርአት ግንባታ ስራዎችን በተከታታይ ሲሰራ ቆይቷል ከዚህ ከሰራቸውም ስራዎች ህብረተሰቡ ተጠቃሚ ሆኗል የህብረተሰቡን ኑሮ ለማሻሻል ከፍተኛ ጥረት ተደርጓል። ይሄ የሰራናቸው አጠቃላይ ስራዎችን ይዘን ጠንካራ የህዝብ ትስስር ከሁሉም በላይ የህዝብ ትስስር በጣም ያስፈልግ ነበረ። ክልሉን ስንመሰርት አስር ብሄር ብሄረሰቦችና ህዝቦች በጋራ ሆነው ነው የመሰረቱት። ሁሉም አካባቢ የልማት የእድገት ጉዳዮች ቼክ እየተደረጉ ባላንስ እየተደረጉ ለመስራት ሞክረናል። በተጨማሪም የጋራ ትርክትን ግንባታ ላይ በተከታታይ እየሰራን እንገኛለን። ከለውጡ በፊት በኢትዮጵያዊነትና ብሔርተኝነት መካከል ያለውን ሚዛን ያልጠበቀ ትርክት ከለውጡ ወዲህ ሚዛናቸውን እንዲጠብቁ የጋራ ትርክት ግንባታ ላይ ሰፊ ስራዎች ተሰርተው ለውጥ እንደመጣባቸውም ርዕሰ መስተዳድሩ ተናግረዋል። ከለውጡ በፊት በነበሩን ሁለት አስርት ዓመታት በአጠቃላይ በነበረን የዲሞክራሲያዊ ስርዓት ግንባታና የነበረን ትርክት ባላንስ ያለ መሆን ችግር ነበረ። ኢትዮጵያዊነት ብዙ የማይነሳበት የብሔር ጉዳይ እጅግ በጣም የገዘፈበት ጉዳይ ነበረ። ከለውጡ በኋላ ይሄ ሁለቱን ነገሮች የማስተካከል ና ባላንስ አድርጎ የመሄድ ስራ በሰፊው እየተሰራ ነው ያለው። ኢትዮጵያዊነት እጅግ በጣም ያስፈልጋል። ብሔራዊ ማንነት እጅግ በጣም ያስፈልጋል። ሁለቱም ባላንስ አድርጎ መሄድ ያስፈልጋል። የመጨረሻው አላማችን ትልቋን ኢትዮጵያን መገንባት ነው ና ተበጣጥሰን ሳይሆን ትልቋን ኢትዮጵያን የምንገነባው ተቀራርበን ተደምረን ወደ አንድ መተን የጋራ አጀንዳዎችን ቀርጸን ከነጠላ ትርክቶች ወጥተን የጋራ ትርክቶችን አደራጅተን ነው መስራት ያለብን እና በዚህ በኩልም እንደ ክልላችን በተለያየ ጊዜ በፈጠርናቸው መድረኮች ባዘጋጀናቸው አጀንዳዎች መሰረት የጋራ ትርክትን ለመፍጠር በጣም ትልቅ ስራዎች ተሰርተዋል። እነዚህ ውጤታቸው ትልቅ ነገር ነው። የጋራ ትርክት መፍጠር እጅግ በጣም የጠቀመን ለሰላማችን ለልማታችን ጠቅሞናል። የማዕከላዊ ኢትዮጵያ ክልል ለሚያስተናግደው ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል የህዝቡን ተጠቃሚነት የሚያረጋግጡ የተለያዩ መሰረተ ልማቶች መሰራታቸውን የገለጹት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ዓመቱን ሙሉ ጠንካራ የህዝብ ለህዝብ ስራዎች፣ የጋራ ትርክት ግንባታ፣ ሰላምና ዲሞክራሲ ስርዓት ላይ በተሰሩ ስራዎች ውጤት መምጣታቸውንም ጠቅሰዋል። ይህም በዓል ለማክበር የተለያዩ ኢንፍራስትራክቸሮች ለመስራት ሞክረናል።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 የጋራ ትርክትን ለመመስረት የሚያገለግሉ መሰረት ጥለናል መሰረት ጥለናል ነው። ሌላው ልማት ለማጠናከር ልማት ለማጠናከር ብሔር ብሔረሰቦች እና ህዝቦች ባህል ስናከብር የልማት ስራዎቻችን በተጠናከረ መንገድ እንዲከናወኑ እድል ፈጥሮልናል። ሰላምን የማጠናከር እድል ፈጥሮልናል። የዲሞክራሲ ስርዓት ግንባታና ተጠቃሚነት ላይ ትልቅ እድል ፈጥሮልናል። አገሪቱ የጀመረችውን እድገት ለማስቀጠል በሚደረገው ጥረት ዩኒቨርሲቲው ማህበረሰብ አገልግሎት ዘርፍ ድጋፍ እንደሚያደርግ የአርባ ምንጭ ዩኒቨርሲቲ አስታወቀም። ዩኒቨርሲቲው አስረኛውን የማህበረሰብ ጉድኝት ቀን በተፈጠረው እድል ማህበረሰባችንን እናገልግል በሚል መሪ ቃል በድምቀት አክብሯል። ዝርዝሩን ስምረት አስማማው ከአርባ ምንጭ ቅርንጫፍ ጣቢያችን አድርሳናለች። አላፍ አዳሙ እንደሚከተለው ያቀርበዋል በመድረኩ የአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንት ዶክተር ተክሎ ወጋየው እንዳሉት ኢትዮጵያ የጀመረችውን ፈጣን ዕድገት ለማስቀጠል በሚደረገው ጥረት ዩኒቨርሲቲው በማህበረሰብ አገልግሎት ዘርፍ በርካታ ተግባራትን እያከናወነ መሆኑን ገልጸዋል። ከአጋር አካላት በትብብር በተገኘ ገንዘብ ድጋፍ የሚሰሩ ፕሮጀክቶች ዘርፈ ብዙ ሲሆኑ፣ የተከናወኑና እየተከናወኑ ያሉ ግዙፍ ፕሮጀክቶች ሲሆኑ የቀጠናውን ልማት በእጅጉ የሚደግፉ ናቸው። እነዚህ እየተከናወኑ ያሉ የትብብር ፕሮጀክቶች ከጊዜ ወደ ጊዜ በአይነት በመጠን፣ በጥራት እያደጉ ቢሆንም በቂ ናቸው የሚል እምነት ግን የለኝም። በመሆኑም በዚህ ረገድ ዩኒቨርሲቲው ከመቼውም ጊዜ በላይ እንደሚሰራ እየገለጽኩ ከተቋማዊ ራስገዝ እይታ አንጻር የትብብር ፕሮጀክቶችን ማሳደግ የህልውና ጉዳይ ይሆናል የሚል ጽኑ እምነትም አለኝ ዶክተር ኢንጂነር ቦጋለ ገብረ ማርያም በዩኒቨርሲቲው የአካዳሚ ጉዳዮች ምክትል ፕሬዚዳንትና የፕሬዚዳንቱ ተወካይ ሲሆኑ ከመማር ማስተማር ባሻገር በማህበረሰብ ጉድኝት ዘርፍ በሚሰጡ አገልግሎቶች በተለይም በጤና በግብርና በቴክኖሎጂና መሰል ተግባራት ህብረተሰቡን ተጠቃሚ ማድረግ መቻሉን ተናግረዋል ዩኒቨርሲቲው በውሃ በቴክኖሎጂ በግብርና በጤናና በሕክምናና ጤና በተፈጥሮና ቀመር በማህበራዊ ሳይንስና ስነሰብ በቢዝነስና ኢኮኖሚክስ በህግ በስነ ትምህርትና ስነ ባህሪ ሳይንስ ዙሪያ ዘርፈ ብዙ የማህበረሰብ ጉድኝት ተግባራትን እያከናወነ እንደሚገኝ ይታወቃል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የአርባምንጭ ዩኒቨርሲቲ በአሁኑ ወቅት በመላገሪቱ በተለያዩ ዘርፎች በተለይም የማህበረሰብ ተሳትፎና የምርምር ተጽዕኖን በማስፋፋት የማህበረሰቡን አገልግሎት ችግር ፈቺ በሆነ የምርምር ውጤቶችን በጥልቀትና በስፋት በማከናወን ማህበረሰቡን ይበልጥ ተጠቃሚ በማድረግ ላይ እንደሚገኝ ተናግረዋል። የአርባምንጭ ዩኒቨርሲቲ እንደ አንድ ምርምር ዩኒቨርሲቲ የማህበረሰብ ተሳትፎና የምርምር ተጽዕኖን ማስፋቱንም ቀጥሏል የማህበረሰብ አገልግሎት ችግር ፈቺ የሆኑ ምርምር ውጤቶች በጥልቀትም በስፋትም ከመቼውም ጊዜ በበለጠ ማህበረሰባችን ይበልጥ ተጠቃሚ በማድረግም ላይ ይገኛል። ለአብነት በእንሰት ተክል ላይ የምርምር ውጤት አርሶ አደራችን በተሻሻሉ ልምዶች መደገፍ የምግብ ዋስትና ማሻሻል፣ አልፎም በእንሰት ሰንሰለት ትስስር የአርሶ አደሮችን ገቢ ለማሻሻል ከማሳ እስከ ግብይት እስከ ተጠቃሚ ድረስ ያለው ሂደት ለማሻሻል የተደረገው ጥረት እጅግም አበረታች ነው። ዶክተር ሰራዊት አንዲሶ በኢፌዴሪ ትምህርት ሚኒስቴር የምርምርና የማህበረሰብ ጉድኝት መሪ ስራ ሂደት አስፈጻሚ እንደተናገሩት መዋቅራዊ ማሻሻያዎችን በሚገባ በመረዳትና ሁሉ አቀፍ የልማት ተግባራትን በዩኒቨርሲቲው በማከናወን ማህበረሰቡ የሚጠቀምበትን መንገድ በማሻሻል በጋራ መስራት እንደሚገባ ጠቁመዋል። የማህበረሰቡን ችግር በተጨባጭ አውቆ እዛ ላይ ጥናት ምርምሮች እንዲካሄዱ በማድረግ ከዛ መንጭቶ የወጣውን ፕሮዳክት ደግሞ ለማህበረሰቡ ችግር መፍቻ አድርጎ እነዚያን ቴክኖሎጂዎች የመጠቀም ዋና ሆኖ እንዲወጣ የሚጠበቅ ነው ማለት ነው። በትክክልም የሀገሪቱን ችግር የማህበረሰቡን ችግር እየፈቱ መሄድ ላይ አተኩሮ መስራት የሚጠበቅ ነው የሚሆነው። በ2017ና 18 የመኸር ወቅት በአትክልትና ሰብን ልማት 3300 ሄክታር መሬት በማልማት የተሻለ ምርት ለመሰብሰብ እየተሰራ እንደሚገኝ በጋርዱላ ዞን የደራሽ ወረዳ ግብርና ጽሕፈት ቤት ገለጸ። የወረዳ አርሶ አደሮች በአትክልትና ፍራፍሬ ልማት ላይ ትኩረት በማድረጋቸው ተጠቃሚ መሆን መቻላቸውም ተጠቁሟል። ዝርዝሩን ተመኙ ገረሱ ከአርባ ምንጭ ቅርንጫፍ ጣቢያችን አድርሶናል፣ እንደሚከተለው ይቀርባል። በጋርዱላ ዞን ደራሽ ወረዳ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ መርካቶ የዕድር ማህበር ምዕመናን ከማህበራዊ መረዳዳት ወደ ምርትና ምርታማነት ለመሸጋገር ያሳዩት ተመክሮ አርያነቱ ከፍተኛ ነው። የድሩ አባላት ማህበራዊ መስተጋበርን ወደ ኢኮኖሚ ዘርፍ እየቀየሩ በመሆኑ ራሳቸው ተጠቅመው ለበርካቶች የስራ ዕድል መፍጠር ችለዋል። ለዚህም አርሶ አደር ተማሪ ወንበራ በእርሻ ጀግናና ካራቸው ቃኞ ምስክሮች ናቸው። ማሳው ላይ እንግዲህ ዘር ከዘራን በኋላ እግዚአብሔር እንጂ መስገን እንግዲህ ያው ምንም የሚያጋጥመን ችግርም ባይኖርም ሰዎቹን እያስተባበርን በፍቅር፣ በሰላም እንግዲህ ልማቱን እየሰራን ነው ያለ ነው። ሽንኩርቱን ሞክረናል። ሽንኩርቱ እንድን ሞክር ያው በዘሬ ስንገዛ በጉርዱ ላይ ነው የገዛ ነው እና መደብ ላይ ሰራን። ከሰራን በኋላ ከበቃ በኋላ ሳት ጊዜ ያው አወጥተን በተንና የበተኑ የህዝቡ ሀይል ነው። ወጣቶቹንም እኛንም ረድቷል። ከዚህ ቀደም በውጤታማ በማይሆኑ በቆሎና ከንትን ተሸጋግረን በገንዘብ የሚያስገኝ ምርት ላይ ትኩረት መስጠት አለብን በሚል አንድ ላይ ተቀናኝተን ነው ይሄን ሁሉ ልናደርግ ቻልነው። የእድሮ አባላት ከዚህ የተሻለ ምርታማ ለመሆንና ኢኮኖሚያቸውን ለማሳደግ በትኩረት እየሰሩ መሆናቸውንም አውስተዋል። ሰዎቹን እያስተባበርን እንግዲህ ገንዘብም እየከፈል ለዚህ ማህበረም የመናኑ ደግሞ ከስራ ወደ ኋላ እንዳይሉ እንግዲህ እየመከርን በፍቅር እጅ ለእጅ ተያይዘን እንድንሰራ እንግዲህ ያው እስካሁን ድረስ እየሰራ ነው ያለ ነው። ሰዋይል ብደመር አንድ ላይ እንግዲህ ከሁለት መቶ ሺህ በላይ ይሆናል። እና ከዚህ በኋላ ደግሞ ከዚህ ማሳ ወደ አንድ ሚሊየን እናገኛለን የሚል በግምት አለን። ሽንኩርቱ በጣም ደስ ብሎኛል። እግዚአብሔር ይመስገን፣ የእግዚአብሔር ስራ ነው የምንሰራው ሽንኩርቱ ከወጣ ውጤቱ ያኔ በሰፉ መንገድ እናያለን ብለን በጉጉት ነው የምንጠብቀው። ደስ የሚል ነገር ነው። አሁን ውጤቱ ሲታይ ግንዛቤ ማስጨበጡ ጥሩ ነው። ያለውን ነገር እንትን ማለታቸው ጥሩ ነው። ግን እንደዚሁ መስክ ላይ ያ አንዳንዱ ነገር ምን ይጎላል ምን ያስፈልጋል የምለው ነገር በተጨማሪ ቢመጡና ድጋፍ ቢያደርጉ ከዚህ በላይ ውጤታማ ይሆናል። በተመሳሳዩ አርሶ አደር አስፋው ቶሮም፣ ዲያቆን ቦጋለና ቦጋለ ቦንጎም በጓሮ አትክልትና ፍራፍሬ ልማት ላይ ከተሰማሩ በኋላ በህይወታ ስራቸው ላይ ለውጥ መታየቱን ገልጸው ከራሳቸውም አልፈው ለአካባቢ ወጣቶች የስራ እድል መፍጠር መቻላቸውን አብራርተዋል። ሁለት መቶ ኩንታል ለማግኘት እቅድ አውጥቼ ለመስራት ነው አቀድኩት። ሙዝ ነው እዚህ ውስጥ ያስቆፍሬ ግማሹ ስላረጀ ሙዝ ነው የቆፈርኩት እና እስከ ሁለት መቶ ኩንታል ለማግኘት በጣም ፈልከ ነበረ። ይህን ነው ለወደፊት ገበሬዎችንም ለማስተማር ፈልከ ነው። መቶ ሀያ ሰው ነው የተከለው፣ መቶ ሰው ሀያ በሶስት መቶ ብር አባዝቼ ነው ይህንን ስራ ነው ያወጣሁት። ጥሩ ለማግኘት አስቤ ነው ይህንን ውጤታማ ለመሆን ብቻ ነው እቅድ ያወጣሁት። ይህንን ሰው እንዲማር ነው። ከዚህ በፊትም ከኔ ነው ዳፕና ዩሬ ተማሩት። ይሄ ራውንዳፕ የምረጨውም ከኔ ነው የስንጥሉት። ቆሎ ገቢው ትንሽ አናሳ ስለሆነ ወደ ሽንኩርት ስራ ገባው። ሽንኩርትን እንዳመረጥኩ ሽንኩርትም ውጤቱ እስከዚህም ያልገባኝ ስለሆነ ወደ ሙዝ ቀየርኩ ማሳሁን ማሳውን አሁን እስከ ዘጠኝ ዓመት ነው ሙዝ የተጠቀምኩት። ከዛን ሙዙን እንደ ጀመርኩ ምርታማና ውጤታማ ሆኜ ከዛ በኋላ ለውጥ አመጣሁ። በቀጣይም በአካባቢው የሚስተዋሉ ችግሮችን ከመቅረፍ ባለፈም ሌሎች ስራዎች ላይ ትኩረት ለማድረግ ማቀዳቸውን ይገልጻሉም። ያገኘሁት ገንዘብ አንድ ኦባማ ገዝቼ ይኸው እየተጠቀምኩ ነው ያለሁት። እግዚአብሔር ይመስገን ከግብርና ስራ ውጤታማ ሆኛለሁ የሚያርሱ ሰራተኞቼ አሉ እንደገና ወፍጮ ቤት የሚሰሩ ሰራተኞቼ አሉ እንደገና መኪና ላይ የሚሰሩ ረዳት ሹፌር እንደዚህ አሉ የተወሰኑ ለአንድ አስር ሰዎች ስራ እድል ፈጥራለሁ ማለት ይቻላል ወደ ገንዘብ የለወጠ ነውን ወደ ወፍጮ እያስገባን ወደ መኪና ቅያሬ እያስገባን እንደውም እንደ አካባቢያችን ሁኔታ ቢታይ ምናልባት የፀጥታ ጉዳይ ባያስቸግረን እያንዳንዳችን የመንግስት ተቋማቶች እዚህ በገቡ እያንዳንዳችን ፎቅ እንስራ የሚል እቅዳለን። አቶ መለሰ ዳዲ በደራሽ ወረዳ የሆርቲካልቸር ሰብሎች ልማትና ጥበቃ ባለሙያናም የጽሕፈት ቤቱ ኃላፊ ተወካይ ሲሆኑ የአርሶ አደሩን ተጠቃሚነት ይበልጥ ለማሳደግ የወረዳው ግብርና ጽሕፈት ቤት ከሚመለከታቸው አካላት ጋር እየሰራ እንደሚገኝ አረጋግጠዋል። አቶ መሰለም አገዳ ሰብሎች ይልቅ ፍራፍሬ ሰብል ጎራ አትክልቶች፣ ሽንኩርት፣ ሌሎችም ሽንኩርት፣ ቀይ ስር፣ ጥቅል ጎመን ፐረክታር የምናገኘው ምርት ራሱ ከአገዳ ሰብሎች ከፍተኛውን ድርሻ ይዛል። አዋጭነቱን እያስረዳን አርሶ አደርም በሚያደርገው ስራ እና በሚያመርተው ምርት ገቢውን እያሰላ የተሻለ ገቢ የሚያስገኘውን ሰብል ያንን እየወሰደ ወደፊት እያሰፋ እየሄደ ያለበት ሁኔታ ነው ያለው። ይህ የተከበራችሁ ተመልካቾቻችን ዜናዎቻችን እዚህ ላይ እንቋጫለን። የአረጋል መኩሪያ ነበርኩ። ወያላችሁበት መልካም ጊዜ መልካም ቆይታ እንዲሆንላችሁ እንመኛለን። ጤና ይስጥልኝ።